አድማኝ ተመልካቾቻችን ቅድሚያ የምናገኘው ከሀገር ውስጥ የኢትዮጵያ ዋንጫ ይሆናል። የኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታዎች በሀዋሳ ሰው ሰራሽ ሜዳ ቅዳሜ ናው ተደርጓል። በዚህም የተለያዩ ውጤቶች ተመዝግቧል። ወላይታ ዲቻና ሸገር ከተማን ያገናኘው ጨዋታ በወላይታ ዲቻ ሁለት ለዜሮ አሸናፊነት ተጠናቋል። ዘርአለም አባተና ብዙአየሁ ሰይፈ የማሸነፊያ ግቦቹን ከመረብ ላይ አሳርፏል። ትናንት በተደረገው ሌላኛው የግማሽ ፍጻሜ ጨዋታ ሲዳማ ቡናና መቻል ባደረጉ ጨዋታ ሲዳማ ቡና በመለያ ምት ሰባት ለስድስት በማሸነፍ ወደ ፍጻሜው አልፏል። ለመጀመሪያ ጊዜ በታሪኩ በዚህ ውድድር ለፍጻሜ ማለፉን አረጋግጧል ማለት ነው። የጨዋታ በመደበኛው ጨዋታ ክፍለ ጊዜ ዜሮ ለዜሮ ነበር የተጠናቀቀው። እንግዲህ ውጤቶቹን ተከትሎ ወለይታ ድቻ ከሲዳማ ቡና ግንቦት ሰላሳ ጨዋታቸውን የፍጻሜ ጨዋታቸውን የሚያደርግ ይሆናል። ወለይታ ድቻ ባለፈውም አመት ለፍጻሜ ደርሶ ነበረ። በኢትዮጵያ ዋንጫ በኢትዮጵያ ቡና መሸነፉ የሚታወስ ነው። ዘንድሮም ለፍጻሜ ደርሷ ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ለፍጻሜ ያልፋል። ከነዚህ ሁለቱ ክለቦች ማን ኢትዮጵያን ወክሎ በቀጣዩ አመት በካፍ ኮንፌዴሬሽን ዋንጫ ይሳ ይሳተፋል የሚለው እንግዲህ በቀጣይ ቀናት የሚታወቅ ይሆናል ማለት ነው። ሌላውም ከሀገር ውስጥ የምንመለከተው መረጃ ኢትዮጵያ ሴቶች ፕሪሚየር ሊግ ነው። ኢትዮጵያ ሴቶች ፕሪሚየር ሊግ የአራተኛ ሳምንት ጨዋታዎች ከዛሬ ጀምሮ በዋሳ ከተማ መካሄድ ጀምራሉ። እዚህ ስቱዲዮ በገባንበት ሰዓት ኢትዮጵያ ንግድ ባንክ ከባዳር ከተማ ጨዋታውን አድርጓል። ማሸነፍም ችሏል ማለት ነው። ሌሎች ጨዋታዎችም ከሰዓት ላይ ይደረጋሉ። መቻል ከልደታ ክፍለ ከተማ ከቀኑ ስምንት ሰዓት ኢትዮ ኤሌክትሪክ ጨዋታውን እንደዚሁ ያደርጋል ከቀኑ አስር ሰዓት ላይ። ማክሰኞ ያሉ መርሃ ግብሮችን ስንመለከት ሀዋሳ ከተማ ከአዲስ አበባ ከተማ፣ ቂርቆስ ክፍለ ከተማ ከአርባምንጭ ከተማ ጨዋታቸውን የሚያደርግ ይሆናል። ሐሙስ የመርሃ ግብር ሲቀጥል ሲዳማ ቡና ከቦሌ ክፍለ ከተማ፣ አዳማ ከተማ ከአንበሪቾ ጨዋታውን የሚያደርግ ይሆናል። በተያዘም ትላንት በተደረገ አስራ አራተኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ተስተካካይ ጨዋታ አዳማ ከተማ ቦሌ ክፍለ ከተማን ሁለት ለዜሮ በሆነ ውጤት አሸንፏል። ጽዮን ዋጀና በሰባና በሰባዘጠነኛው ደቃ ባስቆጠረችው ግብ አዳማ ከተማ እንግዲህ ወሳኝ ሶስት ነጥብ አግኝቷል ማለት ነው። እንግዲህ ቀጣይ ሐሙስ እለት አንበሪችሆን ያስተናግዳል። ለቀጣዩ ጨዋታውም እንግዲህ ጥሩ መነሳሳት ይፈጥርለታል። ሌላው የምንመለከተው ትላንትና የተደረገው የለንደን ማራቶን የለንደን ማራቶን እንግዲህ አንጋፋ የሚባል ያለማችን አንጋፋው የሚባል ውድድር ነው። በርካታ ታዋቂ አትሌቶች የሚሳተፉበት ውድድር ነው። ዘንድሮ ለአርባ አምስተኛ ጊዜ ትላንትና ተካሂዷል በደማቅ ሁኔታ። በሴቶች አትሌት ትግስት አሰፋ አሸንፋለች፣ ሁለት ሰዓት ከአስራ አምስት ደቂቃ ከሀምሳ ሴኮንድ በመግባት አሸንፋለች። የወመን ኦንሊ ፊልድ የሚባለውን በሴቶች ብቻ በሚደረግ ውድድር ያለውን ያለም ክብረ ወሰን አሻሽላለች። በፔሬስ ጂፕ ቸርችር ተይዞ የነበረውን ክብረ ወሰን ባለፈው አመት በ26 ሴኮንድ ማሻሻል ይችላለች ማለት ነው። ትዕግስት አሰፋ እንግዲህ ፓሪስ በነበረው የሰላሳ ሶስተኛው የኦሎምፒክ ጨዋታዎች ላይ በሲፋና ሰን ተሸንፋ ነበር። ዘንድሮ ደግሞ ሲፋና ሰን አሸንፋለች። በዚህ ውድድር ላይ ሁለተኛ ደረጃዋን ይዛ አጠናቀቀችው ጆስሊን ጄፕ ኮስካይ ናት፣ ኬንያ አትሌት ናት። ሶስተኛ ሲፋና ሰን ደረጃዋን ይዛ አጠናቃለች ማለት ነው። በወንዶች በጣም አድናቆት የተቸረው ኬንያ አትሌት ሰባስቲያን ሳዊ በጣም ታዋቂ የሚባሉ አትሌቶችን በታክቲካል ብቃት በማሸነፍ እንግዲህ አንደኛ ወጥቷል። ጃኮብ ክፕሊሞ ከዩጋንዳ ሁለተኛ ደረጃ አጠናቋል። ሌላኛው ኬንያ አትሌት አሌክሳንደር ሙናዮ ሶስተኛ ደረጃ ይዞ አጠናቋል። አሌክሳንደር ሙናዮ ባለፈው ዓመት የለንደን ማራቶን አሸናፊ ነበር። ዘንድሮ ክብሩን ያስጠብቃል ተብሎ ቢጠበቅም እንግዲህ ሌላኛው የሀገሩ ልጅ ሰባስቲያን ሳዌ ውድድሩን አሸንፋል ማለት ነው። ወደ ውጭ ስፖርታዊ መረጃዎች ከመሸጋገራችን በፊት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በሀያ ሰባተኛው ሳምንት በያዝነ ሳምንት ይመለሳሉ። የኢትዮጵያ ዋንጫ መርሃ ግብር በመኖሩ ምክንያት በሳምንቱ መጨረሻ ቀናት የኢትዮጵያ ፕሪሚየር ሊግ ጨዋታዎች አልተደረጉም ነበረ። በዚህ ሳምንት ይቀጥላሉ ማለት ሰባተኛ ሳምንት ጨዋታዎች ከረቡ ጀምሮ የሚደረጉ ይሆናል። መርሃ ግብሮቹን ለመመልከት ያክል ስውል ሽሬ ከወላይታ ድቻ፣ አዳማ ከተማ ከወልባሉ፣ አዲግራት ዩኒቨርሲቲ ኢትዮጵያ ቡና ከድሬድዋ ከተማ፣ ፋሲል ከነማ ከሀዲያ ሆሳና፣ መቀሌ ሰባ እንደርታ ከቅዱስ ጊዮርጊስ፣ ባህርዳር ከተማ ከኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ ከመቻል እነዚህ አምና የዋንጫ ተፎካካሪ የነበሩ ቡድኖች ናቸው። አሳ ከተማ ከሲዳማ ቡና እንደዚሁ ጨዋታቸውን ያደርጋሉ። የሊጉ መሪ ኢትዮጵያ መድን ከአርባ ምንጭ ከተማ ይጫወታል። ባህር ዳር ከተማ ከኢትዮ ኤሌክትሪክ ጨዋታውን የሚያደርግ ይሆናል። በተያያዘም በሃያ አምስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር በዝናብ ምክንያት ተራዝሞ የነበረው የኢትዮ ኤሌክትሪክ ሬዷ ከተማ ጨዋታ ትላንት ተጀምሮ ተከናውኖ ነበረ ግን አልተጠናቀቀም። ኢትዮ ኤሌክትሪክ ሁለት ለዜሮ እየመራ ሰማኒያ ሰባተኛው ዴቃ ላይ በዋሳ ዩኒቨርሲቲ ስቴዲየም መብራት በመጥፋቱ ምክንያት ጨዋታው ወደ ዛሬ ተራዝሟል። ሽመክት ጉጉሳና ሸናፊ ጥሩና ባስቆጠሯቸው ግቦች ነበር ኢትዮ ኤሌክትሪክ እየመራ የነበረው ግን ሰማኒያ ሰባተኛው ዴቃ ላይ መብራት ጠፍሮ በመቋረጡ ምክንያት ጨዋታው ተቋርጦ ነበር። የኢትዮጵያ ፕሪሚየር ሊግ አክሲዮ ማህበር ባወጣው መረጃ መሰረት ጨዋታው በዛሬ ሁለት ቀሪው ደቂቃ ተከናውኖ ኢትዮ ኤሌክትሪክ ማሸነፍ ችሏል። ወሳኝ ሶስት ነጥብ ማግኘት ችሏል ማለት ነው። እንግዲህ ኢትዮ ኤሌክትሪክ ባለፉት ጨዋታዎች ላይ ጥሩ ውጤት እያስመዘገበ ነበረ። ድሬዳዋ ከተማን ማሸነፉ እንግዲህ ወሳኝ የሚባል ነው። በቀጣይም በሀያ ሰባተኛ ሳምንት ባህር ዳር ከተማን ለሚያስተነገድበትም ጨዋታ እንግዲህ ጥሩ መነሳሳት ይፈጥረታል ተብሎ ነው የሚጠበቀው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይመስላሉ። ከአፍታ ቆይታ በኋላ ወደ ሰዎችን አልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ላልማ ተመልካቾቻችን። ከውጭ የምንመለከተው በሳምንቱ መጨረሻ ቀናት የተደረጉ የአውሮፓ ሊጎች ላይ የተደረጉ ጨዋታዎችን እንመለከታለን። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግ ነው። ተወዳጁና በዓለም ከፍተኛ ተመልካች በዚህ በሀገር ውስጥም በዓለም አቀፍ ደረጃ ያለው እንግሊዝ ፕሪሚየር ሊግ እንግዲህ ትላንትና አንድ ወሳኝ ጨዋታ ተደርጎ ነበረ። ሊቨርፑል የሊጉ መሪ ከቶተና የሚያደርጉት ጨዋታ ሊቨርፑል ዋንጫውን ማንሳቱን የሚያረጋግጥበት ወሳኝ ጨዋታ ነበር። በዚህ ጨዋታ አቻ መውጣት ወይም ማሸነፍ ዋንጫው እንዲያገኛት ችሎ ነበር። እንግዲህ በትላንቱ ጨዋታ ሊቨርፑል ቶተንሃም ስፐርስን አምስት ለአንድ በሆነ ሰፊ የግብ ልዩነት በማሸነፍ እንግዲህ ዋንጫውን ለሃያኛ ጊዜ በማንሳት አዲስ ታሪክ ጽፏል ማለት ነው። ዶሚኒክ ሶላንኬ በአስራ ሁለተኛው ያስቆጠረው ግብ ቶተናም መሪ አድርጎ ነበር። በጣም በሊቨርፑል ደጋፊዎችና ተጫዋቾች ላይ ትንሽ መረበሽ ስሜት ፈጥሮ ነበር፣ ያው ዋንጫዋቷን አሸንፎ ዋንጫውን ለማንሳት ከነበረው ውጉት አንጻር። ይሁንና በአስራ ስድስተኛው ደቃ ሊዩስ ዲያዝ ያስቆጠረው ግብ እንግዲህ መረጋጋት ፈጥሯል ለሊቨርፑል ደጋፊ ማለት ነው። አሌክሲስ ማካሊስተር በሀያ አራተኛው ደቃ፣ ኮዲ ካብኮ በሰላሳ አራተኛው ደቃ፣ ማመር ሳላ በስልሳ ሶስተኛው የቶተናም ዴስቲኒ ውዱጌ በራሱ ጉድ ላይ ስልሳ ዘጠነኛው ደቃ ላይ እያስቆጠረው ግብ እንግዲህ ሊቨርፑል አሸናፊ አድርጓል ሊቨርፑል ለሀያኛ ጊዜ ማሸነፍ ችሏል። ይህን ዋንጫ እንግዲህ ከዛሬ አምስት ዓመት በፊት አሸንፎ ነበረ ለአስራ ዘጠነኛ ጊዜ። የዛ ጊዜ በኮቪድ ምክንያት ሜዳ ላይም ተጫዋቾች ከደጋፊዎች ጋር ደስታቸው መግለጽ አልቻሉም። ባዶ ሜዳ ነበረ። ሜዳም ላይ ወጥቶ ከሜዳም ውጭ ሞተው ሴሌብሬት ማድረግ አልቻሉም ነበር ዘንድሮ ምንም ሳያገዳቸው እንግዲህ ደስታቸውን በሜዳም ከሜዳም ውጪ ሲገልጹ ታይተዋል። አርነ ስሎት የእንግሊዝ ፕሪሚየር ሊግን ያነሱ የመጀመሪያው ኔዘርላንዳዊ አሰልጣኝ ሆኗል። የቨርጂል ቫን ዳይክም አዲስ ታሪክ ተክተዋል። ኔዘርላንዳዊ ተጫዋች የፕሪሚየር ሊግ ካፒቴን ዋንጫውን ያነሳ የመጀመሪያው ታሪካዊ ተጫዋች ሆኗል። እንግዲህ ታሪካዊ ቀን ሆኖ አልፏል። ሃያኛውን ዋንጫ ማንሳቱን ተከትሎ እንግዲህ ሊቨርፑል ከተቀናቃኙ ማንችስተር ዩናይትድ ጋር ፕሪሚየር ሊጉን ዋንጫ ሀያ ጊዜ በማንሳት እንግዲህ እኩል ታሪካዊ ዋንጫ ተጋርቷል ማለት ይቻላል ማለት ነው እንግዲህ ማንችስተር ዩናይትድም ማህበራዊ ትስስር ገጹ ባወጣው መረጃ እንኳን ደስ አላችሁ ሲል ለሊቨርፑል የደስታ መልእክቱን አስተላልፏል ማለት ነው። እንግዲህ በአርነ ስሎት እየተመራ እንግዲህ ሊቨርፑል ድንቅ እንቅስቃሴ በማድረግ በሰማንያ ሁለት ነጥብ አራት ጨዋታ እየቀረ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን አረጋግጧል ማለት ነው። በሌላኛው ጨዋታ እንግዲህ ቦርንማውዝ ከማንቸስተር ዩናይትድ አንድ አቻ በሆነ ውጤት ተለይቷል። አንቶኒዮ ሴሜኒዮ ለቦርንማውዝ ራስ መንቾዝ ሉንድ በዘጠና ስድስተኛው ደቂቃ ያስቆጠራት ግብ እንግዲህ ለማንቸስተር የማታ ማታ አንድ ነጥብ አስገኝታለች። በዚህ ጨዋታ ላይ ኤቫኒልሰን በአወዛጋቢ ሁኔታ በባር ውሳኔ በቀይ ካርድ የወጣበት ሁኔታም የሚጠቀስ ነበረ። ቅዳሜ የተደረጉ ጨዋታዎችን ስንመለከት ኒውካስትልና ኤፕስዊች ታውንን ሶስት ለዜሮ በሆነ ውጤት አሸንፏል። ውጤቱን ተከትሎ እንግዲህ ኒውካስትል ደረጃውን መልሶ ወደ ሶስተኛ ከፍ አድርጓል። ኤፕስዊች ታውን ሌስተር ሲቲና ሳውዛምፕተንን ተከትሎ ከፕሪሜር ሊጉ ወደ ሻምፒዮንሽፕ የወረደ ሶስተኛው ቡድን ሆኗል፣ ማለት እንችላለን ማለት ነው። ሌላኛው ጨዋታ ብራይተን ና ዌስትሃም ያደረጉት ጨዋታ ነው። የጨዋታ በብራይተን ሶስት ለሁለት አሸናፊነት ተጠናቋል። ፉላም ሳው ዘንብተን ለአንድ፣ ወልቨስ ሌስተርን ሶስት ለዜሮ በሆነ ውጤት አሸንፈዋል ማለት ነው። እንግዲህ እነዚህ ጨዋታዎች በሻምፒዮንስ ሊግ ፉክክር ወሳኝ የሚባሉ ጨዋታዎች ናቸው። ሌላው ከእንግሊዝ ሳንወጣ የምንመለከተው መረጃ የታሪካዊ የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች በዌምብሊ ቅዳሜ እና እሁድ ተደርጓል። ትናንት በደረጉ በተደረገው ጨዋታ ማንቸስተር ሲቲ ኖቲንጋም ፎረስት ለዜሮ አሸንፏል። ሪኮሊዎስ ና ጆስኮ ግቫርዲዮል ናቸው ግቦቹን ለማንቸስተር ሲቲ እያስቆጠሩት ማለት ነው። ቅዳሜ በተደረገው ሌላኛው የግማሽ ፍጻሜ ጨዋታ ክሪስታል ፓላስ በእስማኤላ ሳር ሁለት ግቦች ና ኢቤሬቺ ኤዘ ባስቆጠረው ቀሪ ግብ አስቶን ቪላን ሶስት ለዜሮ በማሸነፍ ለፍጻሜ አልፏል ማለት ነው። ማንቸስተር ሲቲ ከዚህ በፊት ኤፍኤ ካፕ ዋንጫን ሰባት ጊዜ አንስቷል። በአንጻሩ ክሪስታል ፓላስ ምንም ጊዜ አንስቶ ያቅም ሁለቴ ከዚህ በፊት ለፍጻሜ ደርሶ በተመ ተመሳሳይ በማንቸስተር ዩናይትድ ተሸንፏል። አሁንም በሌላኛው ማንቸስተር ዩናይትድ የማንቸስተር ከተማ ክለብ ጋር ማንቸስተር ሲቲ ጋር ተገናኝቷል። እንግዲህ ለመጀመሪያ ጊዜ ክሪስታል ፓላስ ዋንጫውን ያነሳል ወይስ ማንቸስተር ሲቲ ለስምንተኛ ጊዜ ዋንጫውን በማንሳት እንግዲህ መጥፎ የሚባል ውድድር አመቱን በጥሩ ሁኔታ ይጨርሳል የሚለው ይጠበቃል። እነዚህ ሁለቱ ክለቦች የፍጻሜ ጨዋታ ግንቦት ዘጠኝ ቀን ሁለት ሺ አስራ ሰባት ዓመተ ምሕረት በዌምብሊ ስቴዲየም የሚደረግ ይሆናል። ሌላ የምንመለከተው የስፔን ኮባዴላሪ ፍጻሜ ነው። ስፔን ኮባዴላሪ ፍጻሜ እንግዲህ ቅዳሜ ለት በሲቢያ ከተማ ሌላ ካርቱጃ ስቴዲየም ተከናውኗል። በዚህም ባርሴሎና ሶስት ለሁለት በማሸነፍ ለሰላሳ ሁለተኛ ጊዜ የኮፓ ዴላሬ ወይም የስፔን ንጉስ ዋንጫ በተጨማሪም የስፔን ጥሎ ማለፍ ዋንጫን የሚባሉ ውድድር አሸንፏል። እንግዲህ አዲስ ታሪክ ሰርቷል ማለት ነው። ፔድሪ፣ ፌራንቶሬስና ጁልስ ኩንዴ ናቸው ግቦቹን ያስቆጠሩ። ኪሊያን ምባፔና ኦሬል ቾይሜኒ ለሪያል ማድሪድ ግቦቹን ያስቆጠሩ ጨዋታዎች ናቸው። በዚህ ጨዋታ ላይ በመቶ ሶስተኛው ደቂቃ ላይ ተቀይሮ ወጥቶ የነበረው አንቶኖ ሪዲገር በእለቱ ዋና ዳኛ ላይ በረዶ በሞርበሩ ምክንያት የቀይ ካርድ ተመልክቷል። በጣም ከፍተኛ ለረጅም ጊዜ የሚቆይ ቅጣት እንደሚጠብቀው ነው መረጃዎች እያወጡ ያሉት። ከአራት ጨዋታ አንስቶ እስከ አስራ ሁለት ጨዋታዎች ቅጣት ሊጣልበት እንደሚችል መረጃዎች በመውጣት ላይ ይገኛሉ። አንቶኖ ሪዲገርም እንግዲህ ባሳየው የዲሲፕሊን ግድፈት እንግዲህ በጣም መነጋገሪያ ሆኗል ማለት ነው። ሌላኛው ጁድ ቤሊንጋምን በቀይ ካርድ ወጥቷል። የእለቱ ዋና ዳኛ በጨዋታ ሪፖርታቸው ላይ ላይ ባሰፈሩት መረጃ መሰረት ጁር ቤሊንጋም በጣም ኃይለኛ በተቀላቀለበት ስሜት በተቀላቀለበት መንገድ መጥቶ አናገሮኛል በሚል ቀይ ካርድ መስጠታቸው ገልጿል እንግዲህ ሁለት ተጫዋቾች በቀይ ካርድ ከሜዳ ተሰናብቷል ማለት ነው በሳምንቱ መጨረሻ ቀናት እንግዲህ ስፔን ላሊጋ ጫዋቾች ነው ሳምንት አጋማሽ መደረጋቸውን ተከትሎ ማለት ነው ሌላኛው ወደ አጓጊው የጣሊያን ሴራ ውድድር እና አልፋ ላይ ጣሊያን ሴራ የሰላ ሰራተኛ ሳምንት ጨዋታዎች ተከናውሏን ትላንትናና ቅዳሜ ትላንት ብቻ ሰባት ጨዋታዎች ተደርጓል የዋንጫ ተፎካካሪዎቹ ኢንተር ሚላንና ናፖሊም ጨዋታቸውን አድርገው ነበረ። እንግዲህ ያልተጠበቀ ውጤት ተመዝግቧል። ኢንተር ሚላን በሜዳው በሮማ አንድ ለዜሮ ተሸንፏል። አርጀንቲናዊ ማቲያስ ሱሌ ብቸኛውን ግብ ለሮማ አስቆጥሯል። በዚሁ ለ በተደረገው ሌላኛው ጨዋታ ናፖሊ በዲያጎ አርማንዶ ማራዶና ስቴዲየም ቶሪኖ አስተናግዶ ሁለት ለዜሮ በሆነ ውጤት አሸንፏል። ስኮትላንዳዊው ድንቅ ተጫዋች ስኮት ማክቶሚኒያ እንግዲህ ሁለቱንም የማሸነፊያ ግቦች ከመረብ ላይ አሰርፏል። ውጤቱን ተከትሎ ናፖሊ በሰባራ ነጥብ የሊጉ መሪነት ከኢንተር ሚላን ተረክቧል ማለት ነው። እንግዲህ ኢንተር ሚላን ባለፉት ሁለት ጨዋታዎች ተሸንፏል። ባሳለፍነው ሳምንት በሰላሳ ሶስተኛ ሳምንት በቦሎኛ መሸነፉ የሚታወስ ነው። እንግዲህ ናፖሊ በተከታታይ ባሸነፋቸው ጨዋታዎች ምክንያት የሊጉ መሪነት ከኢንተር ሚላን ተረክቧል ማለት ነው። ሌሎች ጨዋታዎችን ስንመለከት አትላንታ ከሊቼ አንዳቻ በሆነ ውጤት ተለያይቷል። ኢንተር ሚላን ቬንዚያን፣ ጁቬንቱስ ሞንዛን በተመሳሳይ ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል ማለት ውጤቱን ተከትሎ የደረጃ ሰንጠረዡን ስንመለከት ናፖሊ በሰባ አራት ነጥብ ይመራል። ኢንተር ሚላን በሰባ ነጥብ ይከተላል። አትላንታ በስልሳ አምስት ነጥብ ሶስተኛ ደረጃ ያለገኘ ጥሩ እንቅስቃሴ እያደረገ የሚገኘው ጁቬንቱ 6ሳ ሁለት ነጥብ ይዞ አራተኛ ደረጃ ያለገኛል ቦሎኛ በ 6 ነጥብ ሮማ በ 6 ነጥብ በተመሳሳይ በግብ ክፍያ ተበላልጠው አምስተኛና ና ስድስተኛ ደረጃን ይዟል ላዚዮ በ 5ምሳ ፊዮረንቲና በ 5ምሳ በተመሳሳይ በግብ ክፍያ ተበላልጠው ሰባተኛና ስምንተኛ ደረጃን ይዟል በጣሊያን ሴራ ዋንጫው ማን ይበላዋል የሚለው ነገር ገና የለየለት ነገር አይደለም። አራት ሳምንታት መርሐ ግብር ይቀራል። በሻምፒዮንስ ሊጉ ምና ማን ይሳተፋሉ የሚለው ነገር በጣም አጓጊ ነው። በዘንድሮ በአውሮፓ እየተደረጉ ካሉ የሊግ ውድድሮች በጣም ጠንካራና ተመጣጣኝ ተቀራራቢ ፉክክር እየታየበት የሚገኝ ነው ኢጣሊያን ሴራ ውድድር እንግዲህ ይበልጥ አጓጊነቱ ጨምሯል ማለት ነው። በቀጣይ ጣሊያን ሴራ የተመለከቱ መረጃዎችን በተከታታይ ፕሮግራሞቻችን ላይ ይዘን ምንቀርበና ሌላኛው የጀርመን ቡንድስ ሊጋ ነው። የጀርመን ቡንድስ ሊጋ ሰላሳ አንደኛ ሳምንት ጨዋታዎች እንዲሁ በሳምንቱ መጨረሻ ቀናት ተደርጓል ማለት ነው። ባየር ሙኒክ ወደ ዋንጫው የተጠጋበትን ውሳኔ ድል አስመዝግቧል። ሜንዝን ሶስት ለዜሮ በሆነ ውጤት አሸንፏል። ሌሮይ ሳኔ፣ ማይክል ኦሊሴ እና ኤሪክ ዳየር የማሸነፊያ ግቦቹን ከመረብ ላይ አሳርፏል ማለት ነው። ሌላኛው የአምኔ ልጉ አሸናፊ ባየር ሌቨርኩሰን ኦግስበርግን ለዜሮ አሸንፏል። በጣም በማንሰራራት ላይ የሚገኘው ቦሩሲያ ዶርትሙንድ ሆፈናይምን ሶስት ለሁለት በሆነ ውጤት አሸንፏል። ኢንትራክት ፍራንክፈርት አርቢ ላይፕዚግን አራት ለዜሮ በሆነ ውጤት አሸንፏል ማለት ወሳኝ ሶስት ነጥብ አግኝቷል። በሻምፒዮንስ ሊግ ተሳትፎ ለማድረግ በሚያደርገው ጉዞ ላይ ወሳኝ ነጥብ አግኝቷል ማለት ነው፣ ኢንትራክ ፍራንክፈርት ማለት ነው። ይህን ተከትሎ ያለው የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በሰባ አምስት ነጥብ ይመራል። ቀጣይ ሳምንት አርቢ ላይፕዚግን ካሸነፈ የጀርመን ቡንደስ ሊጋን ዋንጫ ማንሳቱን ያረጋግጣል ማለት ነው። ባየር ሊቨርኩሰን በስልሳ ሰባት ነጥብ ይከተላል። ኢንትራክ ፍራንክፈርት በአምሳ አምስት ነጥብ ሶስተኛ ደረጃ ላይ ይገኛል። ፍራይቡርግ በአምሳ አንድ ነጥብ አራተኛ ደረጃ ላይ ይገኛል። አርቢ ላይፕዚግ በአርባ ዘጠኝ ነጥብ ዶርትሞንድ በ48 ነጥብ ስድስተኛ ደረጃ ላይ ይገኛል። ቦርሲያ ዶርትሞንድ እንግዲህ በሻምፒዮንስ ሊግ የሚፎካከሩት ቡድኖች ላይ ደርሷል ማለት እንችላለን። በተለይ ፍራይቡርግና ላይፕዚግ ላይ በቀጣይ ጨዋታዎች የሚያሸንፍ ከሆነ በአውሮፓ ሻምፒዮንስ ሊግ የመሳተፍ እድሉን ሊያለመልም የሚችልበት እድል ከፊቱ አለ ማለት ነው። በመጨረሻ የምንመለከተው የፈረንሳይ ሊግ ነው። የፈረንሳይ ሊግ 31ኛ ሳምንት ጨዋታዎች ተደርጓል። ከዚህ በፊት ደጋግመን እንዳነሳ ነው ፒኤስጂ የሊጉን ዋንጫ ስድስት ጨዋታ እየቀረ ማንሳቱ የሚታወስ ነው። በዚህ ሳምንት እንግዳ የነበረው መረጃ እንግዲህ ፒኤስጂ ከሰላሳ ሳምንታት በኋላ በፈረንሳይ ሊጓን ተሸንፏል። አርብ ለብ ባደረገው ጨዋታ በኒስ ሶስት ለአንድ በሆነ ውጤት ተሸንፏል ማለት ነው። እንግዲህ ከወሳኙ አርሰናል ጨዋታ በኋላ ያጋጠመው ሽንፈት ነው። እንግዲህ ሉዊስ ኤነርኬ ደጋፊዎቻችን ክሰን በኤሚሬትሶ የነገ ጨዋታ ለማሸነፍ ጥረት እናደርጋለን ሲል ገልጿል። ማርኪኒዮስም እንደዚሁ ለደጋፊዎቻችን ቃል እንገባለን፣ በጠንካራ ብቃት ላይ እንገኛለን፣ ጠንካራ ስራ ሰርተን አርሰናልን አሸንፈን ለፍጻሜው እናልፋለን፣ ለዚህም ጠንክረን እየሰራ ነው ሲል ከጨዋታው በኋላ ይሆናል አስተያየቱን ሰጥቷል፣ ማለት ሌሎች ውጤቶችን ስንመለከት ማርሴ ብረስትን ሊዮን ሬንስን በተመሳሳይ አራላንድ በሆነ ውጤት አሸንፏል። ሊላን ጀርስም ለ ለለዜሮ ሲረታ ኖንት ቱሉዝም ጋር ያደረጉ ጨዋታ ዜሮ ለዜሮ በሆነ ውጤት ተጠናቋል። ሊሀቭሬና ሞናኮ ያደረጉ ጨዋታ አንዳቻ በሆነ ውጤት ተጠናቋል። ሞናኮ በተከታታይ ነጥብ እየጣለ ይገኛል ማለት ነው። ያለውን ውጤት ተከትሎ ያለውን የደረጃ ሰንጠሬ ስንመለከት ፒኤስጂ በሰባ ስምንት ነጥብ ይመራል። ኦልሬዲ ሻምፒዮን መሆኑን አረጋግጧል። ማርሴ ቼልሲ 58 ነጥብ ይዘው ሁለተኛ ደረጃ ላይ ይገኛል። ሊል በ56 ነጥብ ሶስተኛ ደረጃ ላይ ይገኛል። ሞናኮ በ55 ነጥብ አራተኛ ደረጃ ላይ ይገኛል። ሊዮኒስ ስትራስቡርግ በተመሳሳይ ነጥብ ከአምስተኛ እስከ ሰባተኛ ያለውን ደረጃ ይዟል። በዚህም የፈረንሳይ ሊግ ውድድር እንግዲህ ሻምፒዮን የሆነው ቡድን ከመረጋገጥ ውጪ በሻምፒዮንስ ሊግ ላይ ማን ይሳተፋል የሚለው ነገር በጣም አጓጊ ይሆናል። በጣሊያን ሴሪያም እንደዚሁ በጣም ተመጣጣኝ ፉክር አለ። በእንግሊዝ ፕሪሚየር ሊግም እንደዚሁ ተመጣጣኝ ፉክር አለ በሻምፒዮንስ ሊጉ ማን ይሳተፋል በሚለው ጉዳይ ላይ። በስፔን ላሊጋም እንደዚሁ የሻምፒዮንነት ፉክሩም ገና ባይለይም በአውሮፓ ሻምፒዮንስ ሊግ የሚሳተፈው ቡድን ማን ነው የሚለውም ነገር እንደዚሁ በጣም

አነጋጋሪ ይሆናል። በጀርመን ቡንደስ ሊጋም እንደዚሁ በአውሮፓ ሻምፒዮንስ ሊግ ተሳትፎ ለማድረግ የሚደረገው በአምስቱ ታላላቅ ሊጎች የሚደረገው ፉክክር እንግዲህ ይበልጥ አጓጊነቱ እየጨመረ መጥቷል። እነዚህን የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ላይ ይዘን እንቀርባለን። በስተ መጨረሻም የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታዎች ነገና ከነገ በስቲያ ይደረጋሉ። አድማጭ ተመልካቾቻችን፣ ነገ አርሰናል በኤምሬትስ ፒኤስ ጂን ከምሽቱ አራት ሰዓት ላይ ያስተናግዳል። ረቡ ባርሴሎና ከኢንተር ሚላን የሚያደርጓቸው ጨዋታዎች ይጠበቃሉ። እንግዲህ ወደ ፍጻሜ የሚያልፉ ቡድኖችን የሚወስኑ የመጀመሪያ ጨዋታዎች ነገ ይደረጋሉ። አርሰናል ከፒኤስጂ የሚያደርጉት ጨዋታ በጣም ያለምን ተመልካች ትኩረት የሳበ ጉዳይ ይሆናል። ባርሴሎና ከኢንተር ሚላን የሚያደርጉት ጨዋታ እንዲሁ ተጠባቂ ነው። ባርሴሎና ኮፓ ዴል ሬይ ዋንጫ አንስቷል። እንግዲህ ቀጣይ ወደ ዋንጫ ወደ ሻምፒዮንስ ሊግ ዋንጫ ፍጻሜ ለማለፍ የሚያደርገው ወሳኝ ጨዋታ ነው፣ ካምፕ ኑ ላይ የሚደረግ ነው። ኢንተር ሚላን እንግዲህ የሴሪያ መሪነቱን ባጣበት ሳምንት ማግስት እንግዲህ ከባርሴሎና ጋር ከሜዳ ውጭ የሚያደርገው ጨዋታውን ይበልጥ አጓጊ አድርጎታል ማለት ነው። እንደዚህ ፒኤስጂ ባሳለፍነው ሳምንት በሊጉ የመጀመሪያ ሽንፈቱን አስተናግዷል። አርሰናል በሳምንቱ አጋማሽ ባለፈው ሳምንት የፕሪሚየር ሊጉን ጨዋታ ማድረጉ የሚታወስ ነው። እንግዲህ ከክሪስታል ፓላስ ጋር ሁለታቻ በሆነ ውጤት መለያየቱ ይታወሳል። እነዚህ ቡድኖች የሚያደረጓቸው ጨዋታዎች እንግዲህ የዓለምን በጣም ከፍተኛ ትኩረት የሳቡ ጨዋታዎች ናቸው። እነዚህንም የተመለከቱ መረጃዎች በቀጥታ የኢዜአ ስፖርት ፕሮግራምና በማህበራዊ ትስስር ገጽ አማራጮቻችን በሌሎች ተከታታይ ፕሮግራሞቻችን ላይ ይዘምን ቀርብ ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም የኔ ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።